ዘሪት ባዩሺ በስተመጨረሻ የውርዴትን ካባ ተከናነበች። በጣም በሚያሳዝንና በጣም በሚያስገርም ሁኔታ ለዶክተሩ 700 ሺ ብር ለመስጠት እጅ ከፍንጅ ሃንጌና ወይዘሪት ሜላት ደረሱባት። ወይዘሪት ሜላት እንዴት ይሄን ያህል ዓመት ሙሉ እኔ ጓደኛዬ ነሽ ብዬ ለአስራ ስድስት ዓመት ልጄ ከተወለደች፣ ኧረ ከዛም በፊት እኔ ጓደኛዬ ብዬ አምኜሽ አቅርቤሽ እንዴት እንደዚህ ታረጊኛለሽ? በማለት አንገቷን አነቀቻት። ሀንዬ ሀንዬ፣ እውነትም ጠርጥሬ ነበር። ምክንያቱም ልቤ ምንም አላረፈለት ነበር። በባለፈው እኮ ቤተ ክርስቲያን ስትሄዱ ሁለታችሁንም እየተጨቃጨቃችሁ አይቻችሁ ነበር። ለካ ይህንን ሴራ ለማሴር ነው። ዶክተሩን ወይዘሪት ባዩሽ፣ ትሰማኛለህ? አንተቆይ ሁሌ እዝህ መቸከል ነው እንደ የምትፈልገው? 7መቶ ሺው ብሩን ይዘህ ለምንድን ነው ሕይወትህን እማትቀይረው ስፈልግ አሜሪካ ስፈልግ ዱባይ ለምን አትሄድም? ኑሮህን ለምን አታሻሽልበትም? ልጅና ሚስትህን በደንብ አድርገህ ዝንጥ አርገህ ለምን አትኖርበትም? እስኪ ንገረኝ። ሀና እንደሆነች አባት አላት። ስለዚህ መጣች ቀረች፣ አወቁ አላወቁ፣ አንተ ምን ቸገረ? ነገር ግን ብሩን እኛ ሶስታችን እንከፋፈለዋለን እያሉ ዶክተሩን ለማስመጥ እየሞከሩ ዶክተሩ ፈጦ ቀረ። ዶክተሩን ወይዘሪት ሜላት እንዴት ሞያህን በዚህ መልኩ ልትጠቀምበት ትችላለህ? እንዴት ይሄን ዲኤንኤ ትደብቃለህ? ብላ በጣም ታናደደችበት። እኔ እኮ ታውቃለህ ለአንተ ብዙ ሚስጥሬንና ብዙ ነገሬን ነግሬህ ነበረ። ውይ ዶክተር፣ እንደው ምን አይነቱ ነህ ብላ አዘነችበት። እርግብ የእርግብ ነገር አበቃለት። እርግብ እንግዲህ እስከ ዛሬ እኔ ልጃችሁ ነኝ እያለች በኮንፊደንስ ስታወራ አባቷን ሳይቀር ማለቴ አባቷ እንኳ አይደለም፣ ነገር ግን ያው አባቴ ልትለው የነበረው ልጅ አባት እ ለምንድን ነው እኛ ቆይ፣ ስለ ሀና የህይወት ታሪክ ልናወራ ነው እንደ የመጣ ነው? ልንመረመር ነው እንጂ ስለ ሀና አባት ልናወራ ነው እንደ የመጣ ነው እያለች አባቷን አፍካፉ አፍካፉ ስትለው እንዳልነበረ፣ አሁን ግን ጭራሽ አንገቷን እንደ ጃምዮ ደፍታለች። ምክንያቱም በውሸት እንደውም ኧረ ከገጠር ድረስ ነው የመጣችው እንደው የከፊ ልጅ እንኳ አደለችም። አጀብ እኮ ነው። ያው ያክስቷን ያለቻትን በሙሉ ለመተግበርና እሷን ብሯን ይዛ አይ እኔ ገጠር መኖር አልፈልግም፣ ከተማ ነው የምኖረው፣ ከተማ ዝንጥ ብዬ ነው የምኖረው፣ ወደዛ ህይወት ድጋሚ አልሄድም በማለት ነበር እዚህ ስራ ውስጥ የገባችው። ነገር ግን አልተሳካላትም። ጆሮ ጆሮዬ ካልሆነ ይህን ዶክተር ልውጋው እንዴ እያለ ከሀኒዬ ጋር ጭቅጭቅና ግብ ግብ ፈጠሩ። አንተ ልጅ አብድሃል እንዴ? በቃ ያ የሚሆን ይህ እኛ እውነትን ይዘን ስለምንጓዝ እውነት ያወጣናል። ለምንድ ነው እንደዚህ የምትለው? አባዬ እንደዚህ አሳድጎሃል? እስኪ ንገረኝ እ ቢያንስ አባዬ ጋር ከተገናኘህ በኋላ ምን ተማርክ? ካባዬ ማንኛውም ሰው ቢበድለን እንኳ ይቅርታ ልናደርግለት ይገባል። በእርግጥ እኔ ዶክተሩን ምን እንደው እንኳ አላውቅም፣ ነገር ግን ዶክተሩ የሆነ ነገር እንዳለና የሆነ ነገር ውስጡ እንዳለበት ያስታውቃል። ብቻ አልወደድኩትም፣ ጆሮ እያለች የውስጧን ለጆሮ መናገር ጀመረች። አንዬ፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም? ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደ ቀጠለ ይገኛል። አስተማሪውና ቁም ነገር የምንይዝበት ድራማ ቪዲዮን እስከ መጨረሻው ድረስ ተከታትላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደተለመደው ዲኤንኤው በትናንትና እለት ተጠናቋል እናም ሀንዬ እና እርግብ ዲኤንኤው እርግብ የኔ ቢጤ ስለሆነች ብዙም አታውቅም እና፣ እንዴ ከፀጉር ነው እንዴ የሚነቀለው ብላ ስትል፣ አዎ ከፀጉርሽ ነው የሚነቀለው ብላ አለች ብሎ ሲላት፣ እንዴ እኔ ያልገባኝ ነገር ቆይ ግራ አትጋቢ አለቻት ሀንዬ። ማለቴ ያው ከፀጉርሽ ነቅለው ይወስዱና ከዚያም በኋላ ነው ዲኤንኤ የሚሰራው። ዶክተሩ እንዲሃና አንቺ ደግሞ ይሄንን ከየት አወቅሽ ብሎ ሲጠይቃት አይ እኔ እኮ በፊት ተምሬ ነበር ያው ደሴ እያለ ማለት ፈልጌ ነው ብላ ስትለው ዶክተሩ በጣም ተደመመ፣ እና ሁሉንም መረጃ ከሰጡ በኋላ እንግዲህ ይሄ ዲኤንኤ ከሳምንት በኋላ ይደርሳል እና እዛ ድረስ ጠብቁ በማለት ዶክተሩ አሰናበታቸው። ከዛም አቶ መስፍን ውጭ ላይ እየጠበቃቸው ነበረ። እርግብ አንድ ጊዜ ትሄጅልን አላት። እንዲያ አባዬ፣ ለምንድን ነው የሚሄደው? ከሀና ጋር የማወራው ነገር አለኝ አለ አላት። እንዴ፣ ቆይ ደግሞ እኔ የምልህ ስለምን ሀና ነው የምታወራው? ነገርኩሽ እኮ አንቺ ሂጅና ከሰላም ከእህትሽ ጋር ተጫዎች ብሎ ሲላት፣ ከዛ እሷም እያጉመተመተች ስትሄድ፣ ሀኒቾ እሺ እንዴት ነዎት ጋሼ? ደህና ነኝ እኔ ውድ ልጅ፣ ምን ተፈጠረ ተፈጠረ ንገረኝ ጋሼ አለችው። አረ ምንም አልተፈጠረም። አባትሽ እዚህ ሆስፒታል ነው አይደል ያለው ምን ብለው ሲጠይቋት፣ አዎ አባዬ፣ በቃ ብተዋወቀው ግን ደስ ይለኛል አላት። አረ በፍጹም። እንዴ ምን ሆነሽ ነው ሀና? ተቀያየርሽ እኮ አይ አባዬን ማንም ሰው እንዲያየው አልፈልግም። ሲቀጥል እኔ ቤተሰቦቼን እንዳገኘሁ አልነገርኩትም። እንዴ ለምንድን አልገባኝም አባዬ። ምናልባት የእኔ ቤተሰቦች መገኘታቸውን ሲሰማ ሊያዝንና ልቡ ሊሰበር ይችላል። በእርግጥ የእኔን ደስታ እንደሚፈልግ አውቃለሁ። ነገር ግን በዚህ ሁኔታ ውስጥ ሆኖ አባዬን ላጨናንቀው ስለማልፈልግ እባክህ መስፍን። ለማንኛውም የእኔ ልጅ አትጨነቂ፣ አንቺ ልጃችንም ሆንሽ አልሆንሽም እንደ ልጃችን ነሽ ብሎ ሲላት አይ ጋሼ፣ እኔ ምንም አልተጨናነኩ። ምክንያቱም እኔ እኮ እንደውም ዲኤንኤው ይቅር ብያት ነበረ፣ እትዬ እንደዛ ሲደብራቸውና ሲቀየሙ። ነገር ግን እኔ እውነትን ይዤ ነው የምጓዘው። እውነቱ ይውጣ ስላላችሁ እኔም በእውነት ላይ ስለተመረኮዝ እውነቱ እንዲታወቅ ፈልጌ ነው እንጂ አባቴ አባቴም እናቴም ወንድምም እህቴም ሁለ ነገሬም ዘመዴም ጭምር ነው እና አባዬ ምንም አሳጥቶኝ አያውቅም። ስለዚህ እኔ ቤተሰብ ፈልጌ ሳይሆን በቃ እውነት ደስ ስል የሚላይ ነው ብላ በቃ አሁን መሄድ አለብኝ ጋሸ ብላ ስትሄድ በጣም ተደመመ። ምላሴ ምላሴ ቁጭ ብሎ እይ ዝም ብሎ ይቸክላል። ከዛ ፋዘር መጣና እንዴ ምን እየሰራህ ነው ምናሴ ሲለው እያነበብኩ ነው አባዬ። እንደው አንተ ልጅ አይደክምህም መጽሐፍ ማንበብ እንዴ? የተማረና የበላ ወርቆ አይወርቅም እኮ ብሎ መለሰለት። አሁን ሰሞኑን ወደ አጎቴ ወደ አጎቴ ጋር እሄዳለሁ እና ሂደህ ከኔ ጋር አብረህ አትሄድም እንዴ ፈተናውን ከጨረስክ ብሎ ሲለው ረባዬ ቢያመኝስ አለ። እንዴ ምን ማለት ነው አሁን ደህን አይደለህ እንዴ ተሽሎህ የለ እንዴ ብሎ መለሰለት። አይ እኔ እኮ የተሻለኝ ሀና ትሪት ስለምታደርገኝ ነው እንጂ እኔ በፍጹም እዛ አልሄድም ነገር ግን ወይ ከሰላም ጋር አልያ ደግሞ ከማየ ጋር ብትሄድ ይሻላል። እናትህ ጭራሽ እናትህ ጋር በል በል በል። ለማንኛውም እኔ በቃ ችግር የለውም ብቻዬንም ብሄን ብሆን እሄዳለሁ ብሎ መለሰለት። እሺ እንደዛ ካልክ እርግብ እርግብ እንግዲህ መጣችና ከዛ እኔ የምልህ እሺ ዲኤንኤውን እኮ ጨርሰናል፣ ውጤት ነው የምንጠብቀው። ግን ማንን የምትመርጥ ይመስልሃል ስትለው፣ አልገባኝም። እኔ ሰው ከሰው አላማረጥም፣ ሰው በሰውነቱ ስለሆነ ብቻ አከብራለሁ። ሁላችሁም እህቴ ብትሆኑ ደስ ይለኛል። አይ ግን እኮ ደግሞ ሁለት ሀሴት የለችም፣ አንድ ሀሴት ነች እንጂ አለችው። ከዛ ችግር የለውም አንቺም ሆንሽ ሀናም ሆነች ለእኔ ምንም ለውጥ አያመጣም። ምክንያቱም መወረር ቋንቋ ነው የእውነትም የሀንዬ አባት እውነት መወለድ ቋንቋ ነው የሚለውን እያስተማሩን ነው። ለምን ብትሉ እንግዲህ የሀንዬ አባት ልጅ ሀንዬን አገኛት እንጂ አልወለዳትም። እሳቸው ሚስታቸው አይወልድም ብላ ትታው እንደሄደች ብቻውን ኩርትም ብሎ በሱስ ውስጥ ነበረ የልጅነቱን ሲያወራ ከዛም በኋላ ግን ሀንዬን ሲያገኝ ሱሱን ለማቆም እንደተቸገረና ዳቦ መግዣ እንዳጣ ጭምር ነበረ። እዚህም ምልክት ጆሮ ነው እንግዲህ። ጆሮን ያኔ ከገጠር ሲመጣ የሃንየን ስልክ የሰረቀው እሱ ነበር። ምንም እንኳ ደላላው መልሶ ቢሰጠውም እና ሁሉንም ይቅርታ አድርጎ በይቅርታ ልብ አሁንም ልጄ ብሎ የተቀበለው አቶ ኖላዊ የእውነትን መልካም አባትን ጥሩነትን ጥግነትን የያዘ አባት ነው። ስለዚህ ሀንዬ ምንም ነገር እንደማትፈልግ የታወቀ ነው። ግን የእርግብና የወይዘሪት ባዩሺ ጉዲ በቅርቡ ተጋልጦ እንደው የብትኳናነብ እኔ በጣም ነው ደስ የሚለኝ። እናንተስ እንዴት ነው? ደስ አይላችሁም እንዴ? ባዩ ሽ እኮ የእውነት እንዴት ነው የልጅነት ጓደኛዋን ሚስጥረኛዋን እንደዚህ ጭራሽ የሰው ልጅ አንጥታ ልጅሽ ናት እያለች ከዛም አልፎ ደግሞ ሀንዬን እያስፈራራች እንደዚህ የምታደርገው የእውነት ያሳዝናል። ሀንዬ ግን አሁንም ፈተናውን ለመጋፈጥ ዝግጁ ናት። እርግብ ናት የምትንቦረድደው። እርግብ እርግብ አሁንም በጣም ፈርታለች እውነት ለመናገር ምክንያቱም ሰላም እየን ብትሆን ሀንዬን በጣም እንደምትወዳት በጣም በቃ ለእሷ ልዩ ቦታ እንዳላት ታውቃለች። ምላሴም ቢሆን እንደዛ ማሸነፍ የማትችለውን ጦርነትም እንደጀመረች ታውቃለች። ምንም እንኳ መስቀሉና ፎቶው እሷ ጋር ቢሆን፣ ነገር ግን ሀንዬ በአባቴ ጾለትና በእራሴ እምነት አሸንፍሻለሁ ብላ ነው ይሄንን ጦርነት የገባችው እና የሀንዬን ጀግንነት ማን ነው እንደዚህ ደስ ያለው እስኪ ኮሜንት ላይ አስቀምጡልኝ እውነትም ሀንዬ እጅግ በጣም አስተዋይ እና እጅግ በጣም ብርቱ ጀግና ሴት ነች እውነት ከሀንዬ በጣም ጥሩ ነገር ነው የምንማረው ወይዘሪት ሜላት ወይዘሪት ሜላት እንግዲህ አንዳንዴ በደካማ ጎናችሁ ሲገባባችሁ እውነቱ ውሸቱን እውነት እውነቱን ደግሞ ውሸት አድርጋችን የምንይዘበት ጊዜ አለ አንዳንድ ጊዜ ወይዘሪት ሜላት ምንም ስላልገባት አሁን ሀንዬ ላይ ጥላቻ አድሮባታል። ጭራሽ አንቺ ማነሽ፣ ስሟም እስከ መጥፋት ድረስ ለምንድን ነው ምግብ ማሰሪው? ቆይማ፣ የዲኤንኤዊ ውጤት ይምጣና ከዚህ ከቤትም ከህይወቴም ነው የማባረርሽ እያለች ትዝትባታለች። አቶ ኖላዊ አሁንማ ደህና ነኝ እኔ ወደ እንደው ድኜ ወደዛ ወደ ሀገራችን ብሎ ሲጠይቃት አንዬ፣ እንደው ባዬ፣ አዲስ አበባ እኮ በጣም ጥሩ ነች፣ ዝ ብንኖርስ ብላ ስትለው ምን ነው ልጅ የሆነ ነገር ተፈጠረ እንዴ? ምን አደረጉሽ? እያሉ አቶ ኖላዊ ገና ካሁኑ በጣም ሀሳብ ይዟቸዋል። ምክንያቱም ምን ማድረግ እንዳለባቸው ምን መወሰን እንዳለባቸው ግራ ስለተጋቡ። ሀንዬና ጆሮ ምስጢሯን ስለደበቀላት እጅግ እያመሰገነችው ነው። እንደው የባዩሽን ጉድ ማን ይሆን የሚደርስበት? እኔ ሲመስለኝ ግን ጆሮና ሀንዬ በቅርቡ እውነታውን እንደሚያውቁና እንደሚያኳ